ፎቶ መላላክ ግን ማለት ነው ገንዘባችሁ ሰው ለማይገባ ሰው እንደምትልኩት እናንተ እስፔሻሊ ደግሞ አለ በሀገር ያለችው ሴቶች። ስለዚህ ሰብሰብ በሉ። ማንንም ሰው ማለት ነው ከዚያ በኋላ ቤተክርስቲያን የሚያገለግል ሰው እንደዚህ ያደረገኝ ቤተክርስቲያን እንደዚህ የሚሰራው እንደዚህ ሰው ያደረገኝ በዚህ በኩል እንደዚህ የሚያደርገኝ ምናምን አይገባ እናንተን አይመለከትም። ስለዚህ መሰረታዊ ችግሮቹ ያሉት እኛ ጋር ነው። በቃ መጠበቅ መወሰን ያስፈልጋል። የፈለገ ዲያቆን ይሁን፣ የፈለገ እመኙ። በየጊዜው ገንዘብ እሱ ጋ ብታስቀምጩ ምን አተሽ ነው? ባንክ አተሽ ነው ምን አተሽ ነው? ቤተሰቦችሽ በችግር ነው ያሉት። የምታስተምሪው ታናሽ ወንድም እህት አለሽ፣ እነሱን አትረጅም። እንደ ብልሆቹ በቃ የት ገንዘብ እንደምታወጡ ማወቅ አለባችሁ። ለነገሩ ምን ታረጋላችሁ? ስንፍ ናውም ከሁላችን ጋር ነው ያለው። በስደት ሀገር ስለምትኖሩ በችግር ቦታ ላይ ስላላችሁ፣ ቤተሰብ ስለሚናፍቅ፣ ሰው ስለሚርብ ሰው ናፍቋችሁ ነው እናንተ የምታናግሩት። ከዛ ሰው ፎቶ ይልክልሻል። ዲያቆን የሆነበትን ሲቀድስ የነበረበትን፣ ሲዘምር የነበረበትን፣ ሲያስተምር የነበረበትን ይልካል። ከዛ ሰው አሄዳለች አምናው እኮ ነው አምናው ነው። ስትመጪ ወደዚህ አገር ስትገቢ ምንም ነገር የለሽም። ከዛስ ያ ሁሉ ዓመት የለፋሽበት ገንዘብ መና ሆኖ ሲቀር ራስሽን ስተሽ ያለሽው ጸበል ቦታ ነው። ይህን እግዚአብሔር ወዷል። እኛ እኮ የታዘዝ ነው፣ እንደ እርግብ የዋህ እንደ እባብ ልባም ሆኖ የሚል ነው ሁለት ነገር እኮ ነው ያለው። ልባምነት ከየዋህነት ጋር አብሮ መሄድ አለበት። የፈለገ ታዋቂ ይሁን የፈለገ የምትወጁ አገልጋይ ይሁን ገንዘብ ለምን ለገዳማት፣ ለአድባራት፣ ለቤተ ክርስቲያን ሰው ለመርዳት ስፔሲፊካል የታወቀ መሆን አለበት እንጂማ ይህን ገንዘብ ላኪልኝ እንደዚህ ላደርግ ነው እንደዚህ ላደርግልኝ ነው በየጊዜው እያለሻለን ሰው ለምደ የምትሸወጁ ስንት የሚረዳ ነገር አለ እዛ ላይ። አሁን ወንዶቻችን ወንድሞቻችን ሴቶቻችን ላይ ደግሞ እንደዛ አይነት ስራ መስራትም የለብንም። የሰው ገንዘብ ጥሩ አይደለም፣ ብትችሉ መልሱላቸው። የተለፋበት ነው፣ ላብ ነው፣ የተደከመበት ነው። ባታረጉት ጥሩ ነው። ይሄ ደግሞ በአገልጋዩ ዘንድ ስታዩዋቸው እናንተ በርግጥ በጣም ሮላችሁ ተነክቶ ተሰምቷችሁ እንደሆነ አውቃለሁ። ይሄ በጣም በጣም መታወቅ ያለበት ነው። አጠቃቀማችሁ፣ አዋዋላችሁ፣ ምናችሁ ምናችሁ በሙሉ የተበላሽ ስለሆነ ለዚህ እኔ ለወንድሞቼም ለእህቶቼም ያለኝ ምክር በእጮኝነት ጊዜ ያላችሁን ጊዜ ቆጥባችሁ በአግባቡ ተጠቀሙበት። የፈለገ ታዋቂ ይሁን የፈለገ የምትወጁ አገልጋይ ይሁን ገንዘብ ለምን ለገዳማት ለአድባራት ለቤተ ክርስቲያን ሰው ለመርዳት ስፔሲፊካል የታወቀ መሆን አለ እንጂማ እንጅማ ይሄን ገንዘብ ላኪልኝ እንደዚህ ላደርግ ነው እንደዚህ ላደርግልኝ ነው በየጊዜው እያለሻለን። ሰው ለምን ሁሉ የምትሸወጁ? ስንት የሚረዳ ነገር አለ እዛ ላይ አሁን ወንዶቻችን ወንድሞቻችን ሴቶቻችን ላይ ደግሞ እንደዛ አይነት ስራ መስራትም የለብንም። የሰው ገንዘብ ጥሩ አይደለም ብትችሉ መልሱላቸው። የተለፋበት ነው፣ ላብ ነው፣ የተደከመበት ነው። ባታረጉት ጥሩ ነው። ይሄ ደግሞ በአገልጋዩ ዘንድ ስታዩዋቸው እናንተ በርግጥ በጣም ሮላችሁ ተነክቶ ተሰምቷችሁ እንደሆነ አውቃለሁ። ይሄ በጣም በጣም መታወቅ ያለበት ነው። አጠቃቀማችሁ፣ አዋዋላችሁ፣ ምናችሁ ምናችሁ፣ በሙሉ የተበላሽ ስለሆነ ለዚህ እኔ ለወንድሞቼም ለእህቶቼም ያለኝ ምክር በእጮኝነት ጊዜ ያላችሁን ጊዜ ቆጥባችሁ በአገቡ ተጠቀሙበት። ነገ እኮ የአንቺ እጮኛ ብለሽ ያሹ ሰው የአንቺ ላይ ሆኖ ይችላል አይደል? እጮኛ የሆነ በሙሉ ተጋብቷል እ ፍቅረኛ የያዘ ሰው በሙሉ ትዳር ውስጥ ገብቷል እ ሊጋቡ እኮ ሳምንት ሲቀራቸው የሚለያዩ ሰዎች እኮ አሉ ለማን አባቱ ብለሽ መታ ላይ ራቁትሽን አንቺ ፎቶ የምትልኪልን እንዲህ ሰው እኮ ያወራል በኢምቦክስ እንዴት ነሽ ደህና ነሽ እሺ ጠፋሽ ናፈቅሽ ምናምን እሺ ይባላል እዚህ ድረስ ጥግ ላይ አንቺ እየጋበሹው እሱን እንዲያደርግ ነው የተፈለገው ከዛ እኮ ያንቺ ፕራይቬሲ ነው ከዛ ለሌሎቹ ምንፍቅና በር ትከፍቻለሽ። በሰሞኑ የምታዩ ፌሚኒዝም አለ። ሴት ስትገፋ ዝም እያላችሁ፣ ሴት ስትበደል ዝም እያላችሁ፣ ሴት እንደዚህ ሆነች ዝም እያላችሁ፣ ኦርቶዶክስ እንደዚህ እያረቀች፣ የአንቺ ድክመት የአንቺ ስንፍና እግዚአብሔር ያሰድባል። መጽሐፍ ሁሉ በእናንተ ምክንያት የእግዚአብሔር ስም ይሰደባል አለ የሚለው። እንሰደባል ነው፣ ቤተክርስቲያን፣ እግዚአብሔር ነው የምናሰድበው። ነገራችን በወንድም በሴትም ግፍ መስራት ኃጢአት ነው። ሀገር ውስጥ ምቱ፣ ውጭ ሀገር ምቱ። ከቸገረ ቸግሮኛል፣ እንደዚህ አድርጉልኝ፣ እርዱኝ ማለት ይቻላል። ኦፊሻሊ ወጥተን መለመን ነው። እንደዚህ ተቸግር ያለው እንደዚህ ጎሎብኛል፣ እርዱኝ አለቀ። ወጥነት ባለው ፍጥጥ ያለ ያገጠጠ ነገር ይሄ የአባት ነው። ይሄ ተቸግሯል። የአቅማችን ያደርጋል። ወዳችሁም ታደረጉ ሰዎች አላችኋል እ ላፕቶፕ የምትልኩ ፌስቡክ፣ ማነው ሞባይል የምትልኩ አላችሁ። ቆቀ ደግ ረት ሰዎች እኮ አላችሁ። እንኳ አገልግሉበት። ስልክ እኮ ይቸግራችኋል። ዋይፋይ እኮ የላችሁ። ዋይፋይ እንቅጠምላችሁ፣ የሁለት ዓመት ኢንተርኔት ፓኬጅ እንግዛላችሁ። ይህ እኮ የሚያደርገው ወዶ ተሸውዶ አደለም፣ ወዶ ፈቅዶ ስለዚህ አንቺ በባዕድ ሀገር ስለምትኖሪ ማንም ኢትዮጵያ ውስጥ የሚገኝ አለሌ ገንዘብሽን ሊጨርስ አይገባም። ከተሸወርሽ በኋላ ደግሞ የተሻን አትክሰሻት። እሱ የአንቺ ድክመት ነው። ብዙ አፈጮሌ አለ፣ ሰባኪ መስሎ፣ ዲያቆን መስሎ ቀሚስ አጥልቆ እየቀደሰ ማይክ ይዞ እየሰበከ ብዙ አፈጮሌ አለ። ገንዘብሽን የሚበላ ገንዘብሽን የሚበዘብስ አለ። ሁሉም ወንድ ቅዱስ አይደለም። ሁሉም ሴትም ቅዱስ አይደለም። ሁሉም አገልጋይ የተባረከ አይደለም። ሁሉ ደግሞ የርኩስ አይደለም። አሉ ደገኛ ዲያቆናት፣ አሉ ደገኛ ሰባኪያት፣ አሉ ደገኛ ይዋሃን እግዚአብሔር የሚያውቃቸው አሉ። አንቺ አፈጮሌ መሆን የለብሽም። ይህ ለሁሉም አገሉ ስላለሰው በሙሉ የሚያገለግል ለሁላችን የሚያገለግል ከዚህ በኋላ ነው እራሳችን ክብራችንን ጠብቀን ከሄድን በኋላ የምንሄድ እየፈራሽ ነው። አንቺ እኮ እሱን ካጣው ሞት አልውለሽ ነው። በፍጹም ማንም በዛ መንገድ አይሞትም። እሱን ካጣን ምን ሞተው? እግዚአብሔርን ካጣን የዛኔ ሞተናል። ምንም አትሞች። ያው ማጭበርባሪ ሰው የሚያስፈራራኩ ሰው አለ እጮኛ የሆነች እንደዚህ ካላደረግን እንለያይ

እግዚአብሔር ላይ ጋብቻው ላይ ይባርኮ። ስለዚህ እንደዚህ አይነት በጣም ከቤተክርስቲያን ስርዓት ያፈነገጡ እንቅስቃሴዎች እኛ በጊዜ ካላቆምናቸው፣ አሁን ሰሞኑን የምታዩቸው አይነት የፌሚኒዝም እንቅስቃሴ ጉልበት እያገኙ እንዲመጡ ያደርጋቸዋል።